ወጋገን ባንክ ለሁለተኛ ጊዜ ያዘጋጀው የረመዳን ይፍጣር ተካሄደ። ወጋገን ባንክ ሙሉ ለሙሉ ከወለድ ነጻ የባንክ አገልግሎት የሚሰጠው አማና ያዘጋጀው የይፍጣር መርሃ ግብር የተከናወነው በአዲስ አበባ ራማዳ ሆቴል ነው። መጋቢት 5 2017 ዓመተ ልደት በአዲስ አበባ ራማዳ ሆቴል በተከናወነው መርሃ ግብር ላይ መሻይኮች፣ ደንበኞች፣ የንግዱ ማህበረሰብ አባላት እንዲሁም ጥሪ የተደረገላቸው እንግዶች ተሳታፊ ሆነዋል። በኢፍጣር መርሃ ግብሩ ላይ የተገኙት የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ አብዲሹ ሁሴን ለተገኙ እንግዶች ባንኩ እየሰጠ ስለሚገኘው ሆለ ነፃ የባንክ አገልግሎት ማብራሪያ ሰጥተዋል። ወጋገን ባንክ ሙሉ በሙሉ ከወለድ ነጻ የባንክ አገልግሎት ብቻ በሚሰጡ ቅርንጫፎቹ እና በመላው ሀገሪቱ በሚገኙ 453 መደበኛ ቅርንጫፎቹ አማና በተሰኘው አገልግሎት ለደንበኞቹ እየሰጠ የሚገኘውን አገልግሎት እንዲሁም በቀጣይ የተያዘውን እቅድ ዘርዝረዋል። ከወለድ ነጻ የባንክ አገልግሎት በመጀመር በቀዳሚነት ከሚጠቀሱት የግል ባንኮች አንዱ የሆነው ወጋገን ባንክ ሙሉ በሙሉ ከወለድ ነጻ የባንክ አገልግሎት ብቻ በሚሰጡ ቅርንጫፎችና በመላው ሀገሪቱ በሚገኙ 453 መደበኛ ቅርንጫፎች በልዩ መስኮቶች ወጋገን አማና የተሰኘ ሸሪአውን የጠበቀ የተሟላ ከወለድ ነፃ የባንክ አገልግሎት በመስጠት ላይ ይገኛል። ወጋገን ባንክ በሀገሪቱ የፋይናንስ አካታችነትን ለማረጋገጥ የበኩሉን ድርሻ እየተወጣ ሲሆን በቅርቡም እያደገ የመጣውን ከወለድ ነፃ የባንክ አገልግሎት የሚሻ ህብረተሰባችንን ክፍል ፍላጎት መሰረት በማድረግ ተጨማሪ ከወለድ ነፃ ባንክ አገልግሎት የሚሰጡ ቅርንጫፎችን በመላው አገሪቱ የሚከፍት ይሆናል። ክቡራትና ክቡራን ባንካችን ሁሉንም የህብረተሰብ ክፍሎች ተደራሽ ያደረጉ በርካታ መደበኛ እና የኢንቨስትመንት የቁጠባ ሂሳብ እንዲሁም ሸሪአውን የጠበቁ የፋይናንስ አገልግሎቶችን ይሰጣል። ከወለድ ነፃ የባንክ አገልግሎታችን ራሱን ችሎ የተደራጀ ሲሆን አገልግሎቱ ሸሪአውን ተከትሎ እንዲሰጥ ለማስቻል በዘርፉ ከፍተኛ እውቀትና ልምድ ያላቸው ሶስት ኡስታዞችን በአባልነት የያዘ የሸሪአ አማካሪ ኮሚቴ ተዋቅሮ አገልግሎት አሰጣቱን በቅርበት በቅርበት በመከታተልና በማማከር ወጋገን አማና ከወለድ ነፃ የባንክ አገልግሎት ለህብረተሰባችን ተደራሽ እንዲሆን እያደረገ ይገኛል ከሚንበር ቲቪ ጋር ቆይታ ያደረጉ የባንኩ ኃላፊዎች ወጋገን ባንክ በአማና ከወለድ ነጻ አገልግሎት በዘንድሮ ዓመት ያዘጋጀው የኢፍጣር መርሃ ግብር ለሁለተኛ ጊዜ ያዘጋጀው መሆኑን በመግለጽ የባንኩ ኃላፊዎች ከአገልግሎቱ ጎን ለጎን ከተለያዩ የበጎ አድራጎት ድርጅቶች ጋር በመሆን ለአቅመ ደካሞች ድጋፍ ማድረጉንም አስረድተዋል። ወጋገን ባንክ ወጋገን አማና የተሰኘ የወለድ ነጻ አገልግሎት እየሰጠ ይገኛል። ለማህበረሰቡ ይህም በመስጠታችን ማህበረሰባችን ከዚህ በፊት በፋይናንሻል እጥረት ስራውን ሲሰራ ስራውን ለማስፋፋት በጣም ሲቸገር ነበረ። አሁን ብዙ ባንኮች እንደ አማራጭ የሙስሊሙ ማህበረሰብ በእምነቱ ምክንያት ከባንክ ተገፍቶ የነበረ ወደ ባንክ መጥቶ እንዲሰራ እኛ ወጋገን ባንክ ዋና የሆነ ለነጻ አገልግሎት አዘጋጅተን በጣም ብዙ ሰዎች በዚህ ተጠቃሚ ሆነዋልና ይሄ በመኖሩ ብዙ ሙስሊም ማህበረሰብ እየተጠቀመ ነው። አሁንም መጥቶ እንዲጠቀም ጋብዛለሁ። ከዚህ በመቀጠል እንግዲህ ይሄ ሁለተኛ አፍጥራችን ነው። አምና በተመሳሳይ ሁኔታ አፍጥር ፕሮግራሞች አዘጋጅተናል። ይሄ ብቻ አይደለም የተለያዩ ቦጎ አድራጎት ድርጅቶች ጋር በመሆን ለምስኪኑ ማህበረሰብ እንደዚሁ ወደፊት የምናዘጋጅ ፕሮግራም አለ። በአሁኑ ሰዓት በመላ ሀገሪቱ በሚገኙ 453 መደበኛ ቅርንጫፎቹ አማና የተሰኘውን አገልግሎት ለደንበኞቹ እየሰጠ የሚገኘው ባንኩ በቀጣይም የቅርንጫፎቹን ብዛት ለመጨመር በእቅድ መያዙን አስታውቋል።